ሰላማችሁ በያላችሁበት ይብዛ ክቡራትና ክቡራን ተመልካቾቻችን፣ እንደምንቆያችሁ ከሀዲያ ቴሌቪዥን የሰዓቱን ዜና ይዤላችሁ ቀርብ ያለው። በቅድሚያም ዋና ዋናዎቹን ባለፉት 10 ወራት ውስጥ ከ2.89 ቢሊዮን ብር በላይ ገቢ መሰብሰብ መቻሉን የሀዲያ ዞን ገቢዎች መምሪያ አሳወቀ። የትምህርት ተቋማት ከመማር ማስተማር ሂደት ባሻገር ምርትና ምርታማነትን በሚያሳድጉ ተግባራት ላይ ትኩረት ማድረግ እንዳለባቸው ተጠቆመ። የዋቻሞ ዩኒቨርሲቲ በንግስት እሌኒ መሐመድ መታሰቢያ ኮምፕሬንሲቭ ስፔሻላይዝድ ሆስፒታል ያስገነባውን የኦክሲጂን ማምረቻ ፋብሪካ ተመርቆ አገልግሎት መስጠት ጀመረ። የውጭ ዜና፤ በሶስት አመት ውስጥ ለመጀመሪያ ጊዜ ፊት ለፊት ለንግግር የተቀመጡት የሩሲያና የዩክሬን ባለስልጣናት የጦር እስረኞችን ለመለዋወጥ ከስምምነት ደረሱ። እነዚህና ሌሎች ዜናዎችን ወደናንተ የምናደርስ ይሆናል። ከዜናዎቹ ጋር ፋሲል ወንድሙ ነኝ። ወደ ቀዳሚ ዜና አመራለሁ። የትምህርት ተቋማት ከመማር ማስተማር ሂደት ባሻገር ምርትና ምርታማነትን በሚያሳድጉ ተግባራት ላይ ትኩረት ማድረግ እንዳለባቸው ተጠቆመ። የሆሳና ፖሊቴክኒክ ኮሌጅ የምግብ ዋስትናን ለማረጋገጥ አርሶ አደሩ ጠቃሚ ለማድረግ እየተሰሩ ያሉ የግብርና ስራዎች ባለድርሻ አካላት የመስክ ምልከት አድርጓል። ቤቴልሄም ደመቀ አንድ መሬት ጾሙን ማደር የለበትም የሚለውን ፖሊሲ ተግባራዊ በማድረግ ለምግብነት የሚያገለግሉ የግብርና ስራዎች በተቋማት እየተሰሩ መሆናቸውን የሀዲያ ዞን ቴክኒክና ሙያ ትምህርት ስልጠና መምሪያ ኃላፊ አቶ ተስፋ ርስቱ ተናግረዋል። በግብርናው መስክ ምርታማነትን ለማሳደግ እየተከናወኑ ያሉ ስራዎች በምግብ ራስን ከመቻል ባሻገር ለተቋማት ብሎም ለሀገር ኢኮኖሚ እድገት ትልቅ አቅም እንዳለው ተናግረዋል። አንዱ ቴክኒክና ሙያ አዳዲስ ህሳቢዎች የሚፈጠሩት ግሪን ቲቪቲ ይፈጠር የሚሉ ከመንግስትም ጀምሮ ከላይም ጀምሮ የተሰጠ አቅጣጫም አለ። ይህን ፕሮግራም ደግሞ ያው ሁሉም ቴክኒክና ሙያ ኮሌጆች ውስጥ ተግባራዊ እናደርጋለን። አንዱ ተግባራዊ የምናደርገው ሁሉም ቴክኒክና ሙያ ኮሌጆች ግሪን መሆን አለባቸው። ሁሉም ቴክኒክና ሙያ ኮሌጆች ላይ ደግሞ ለምግብነት የሚያገለግሉ ነገሮች መደረግ አለባቸው። አንድም መሬት ጾሙን ማደር የለበትም የሚለው ፖሊሲ በተቋሙ በተለያዩ ግብርና ስራዎች የምግብ ዋስትናን ለማረጋገጥና አርሶ አደሩን ተጠቃሚ ለማድረግ በትኩረት እየተሰራ እንደሚገኝም የሆሳአና ከተማ ፖሊቴክኒክ ኮሌጅ ዲን አቶ አወል ሸንኮ ጠቅሰው በተቋሙ ግቢ ድንች፣ አቮካዶ፣ አፕልና ሌሎች አትክልትና ፍራፍሬ እንዲሁም ሰብሎች ተጠቃሽ ናቸው ብለዋል። ኮሌጃችን ከማሰልጠን ጎን ለጎን የከተማ ግብርና ላይ በስፋት ትኩረት ሰጥቶ እየሰራ ይገኛል። ከዛ ውስጥ የመጀመሪያ የሰብል ልማት ላይ ስንዴና ገብስ ምርጥ ዘር ስንዴና ገብስ ያመርታል። ከፍራፍሬ ዘርፍ ደግሞ በአቮካዶና በአፕል ምርጥ ዘሮችን በማልማት አሁን ወዲህ ምርት እየደረሰ ያለበት ሁኔታ አለ። ሌላ ጎራ አትክልቶችም ድንች፣ ጥቅል ጎመን የተለያዩ ጎሮ አትክልቶችን በመምረት የአካባቢ ማህበረሰብ ተጠቃሚ እንዲሆን አቅዶ እየሰራ ይገኛል። አክለውም የኮሌጁ ሰራተኞች፣ ህብረተሰቡ፣ አርሶ አደሮች ተጠቃሚ እንደሆኑና የኮሌጁን የውስጥ ገቢ ከማሳደግ አንጻር ሰፊ ስራ እየተሰራ እንደሆነም የኮሌጁ ዲን አቶ አወል ተናግረዋል። ተጠቃሚው በመጀመሪያ የኮሌጁና የኮሌጁ ማህበረሰብ ነው። ኮሌጁ የውስጥ ገቢን በማግኘት ሰፊ የራሱን ስራ የራሱን ውስጥ ገቢ አሳድጎ ስራዎችን ለማስራት ስልጠናውንም ለመደገፍ በዚህ ላይ ተጠቃሚ ይሆናል። እነዚህን ምርቶችን በመሸጥ የውስጥ ገቢን ያሳድጋል፣ ለተለያዩ ወጪዎችም ይጠቀማል። በመቀጠል የኮሌጁ ማህበረሰብ ከዚህ ምርጥ ዘር ሊሆን ይችላል አርሶ አደር ካለ ምርጥ ዘሩን ገዝቶ ወስዶ መሬቱ ላይ ይዘራል። ሌላኛው ለምግብ ፍጆታ አትክልቶችን ገዝቶ ከዚህ ወስዶ መጠቀም ይችላል። ድንች፣ ቀይ ስር፣ ካሮት የተለያዩ የጓሮ አትክልቶችን ቅድሚያ ለተቋሙ ሰራተኛ ነው የምንሰጠው። የተቋሙ ሰራተኛ ተጠቅሞ የተረፈውን ለውጭ ገበያ የምናቀርበው። በስፋት የተመረተ ምርት ካለ ለውጭም በተመሳሳይ ጊዜ ይቀርባል። የውጭ ሰው መጥቶም ከዚህ ገዝቶ መውሰድ ይችላል። ሌላኛ የውስጥ ሰራተኛ ተጠቃሚ የሚሆኑ ዝቅተኛ ደሞዝ ተከፋይ የሆኑ ሰራተኞች ከስንዴ ይደጎማሉ በየአመቱ ወደ አርባ ሰባት የሚሆኑ ሰራተኞች 50 ኪሎ ግራም ስንዴ እንዲጐማ ይደረግላቸዋል። ሌሎች የትምህርት ተቋማትም ያለውን መሬት በማልማት የውስጥ ገቢን በማሳደግ ረገድ ሊሰሩ ይገባል ሲሉም መልእክታቸውን አስተላልፈዋል። በመስክ ጉብኝት ወቅት የተገኙት የሀዲያ ዞን ቴክኒክና ሙያ ትምህርት ስልጠና መምሪያ ኃላፊ አቶ ተስፋዬ ርስቱ ተቋሙ አዳዲስ ሃሳቦችን ከመፍጠር አንጻር ተግባራዊ መደረጉን ገልጸው፣ አንድም መሬት ጾሙን ማደር የለበትም የሚለውን ፖሊሲ በመተግበር ለምግብነት የሚያገለግሉ ነገሮች ላይ እየተሰራ ነው ብለዋል። የተቋሙን ሰራተኞችና አርሶ አደሩን ከዘርፉ ተጠቃሚነት የሚያደርጉ ዘርፈ ብዙ ስራዎች እየተሰሩ እንደሚገኙም አመላክተዋል። ተጠቃሚ የሚያደርገው ኮሌጁ በገቢ ራሱን መቻል አለበት። ለወደፊት ከመንግስት ትሬጀሪ እየወጣ የሚሄድበት ሁኔታ አለ። ሁለተኛ ደግሞ እዚህ ኮሌጅ ማህበረሰብ ውስጥ ያለው በቀላል ዋጋ ከገበያ ባነሰ ዋጋ ላይ ይሄን እየሸመቱ የሚጠቀሙበት ሁኔታ አለ። ሶስተኛ ደግሞ እንትን እናደርጋለን። የምርጥ ዘር ለምሳሌ ገብስና ስንዴ የምርጥ ዘር ስርጭት ለሌሎች ለአካባቢ ላሉ እንትን እናደርጋለን። እንደ አጠቃላይ ለህብረተሰቡም ለኮሌጁም ማህበረሰቡም የሚጠቅም ስራ ነው። ሌሎች ተቋማት ይህን ተሞክሮ በማየት ህብረተሰቡን ባሳተፈ መልኩ ሊሰራ ይገባልም ብለዋል። በመስክ ጉብኝቱም የተቋሙ መምህራን የተቋሙ ሰራተኞች ተገኝተዋል። የዋቻሞ ዩኒቨርሲቲ በንግስት እሌኒ መሐመድ መታሰቢያ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ያስገነባው የኦክሲጂን ማምረቻ ፋብሪካ ተመርቆ አገልግሎት መስጠት ጀመረ። ዱናም ዮሐንስ ዋቸሞ ዩኒቨርሲቲ በንግሥት ሌኒ መሐመድ መታሰቢያ ኮንፈረንሲቭ ስፔሻላይዝድ ሆስፒታል ያስገነባውን የኦክሲጅን ማምረቻ ፋብሪካ የዩኒቨርሲቲው የሥራ አመራር ቦርድና ሌሎችም የክልሉ አመራርና አባላት በተገኙበት በይፋ ተመርቆ አገልግሎት መስጠት ጀምረዋል። የዩኒቨርሲቲው ፕሬዝዳንት ዶክተር ዳዊት ሀይሶ ተቋሙ ከመማር ማስተማር ስራው ጎን ለጎን የማኅበረሰቡን ችግር በዘላቂነት ለመፍታት የሚያስችሉ ተግባራትን እያከናወነ እንደሚገኝ ተናግረዋል። የኦክሲጅን ፋብሪካው ተገንብቶ አገልግሎት መስጠት መጀመሩ ከዚህ ቀደም ለኦክሲጅን ግዢ በዓመት እያወጣ የነበረውን ስድስት ሚሊዮን ሲቴምበር ማዳን ያስችላለን ብለዋል። እንዲሁም በአካባቢው ለሚገኙ ተቋማት ተደራሽ በማድረግ ጤናውን የጠበቀ ማህበረሰብ ለመፍጠር የሚደረገውን ጥረት እንደሚያግዝም ገልጸዋል። በአመት 6 ሚሊዮን ብር ለኦክሲጂን የሚወጣውን ገንዘብ ሴቭ ያደርጋል በዩኒቨርሲቲያችን ከዛም አልፎ በአካባቢ የኦክሲጂን ምርት እጥረት በጣም ህክምና ላይ የሚደርሰውን ችግር አካባቢ ላሉ ለመጀመሪያ ደረጃ ሆስፒታልና ለጠቅላላ ሆስፒታሎች በተመጣጣኝ ዋጋና በአቅራቢያ እንዲያገኙ ከማድረግ በጣም ሰፊ ሚና አለው። የሆስፒታሉ ቺፍ ኤግዚኪቲቭ ዳይሬክተር ዶክተር ይድነቃቸው ደዳቸው እንደገለጹት ፋብሪካው በሆስፒታሉ የተሟላ የሕክምና አገልግሎት ለመስጠት ያስችላል ብለዋል። ፋብሪካውም በቀን እስከ 200 ሲሊንደር ኦክሲጅን የማምረት አቅም እንዳለው ጠቅሰው በሆስፒታሉ ለእናቶችና ህጻናት የሕክምና አገልግሎት መስጫነት እየተገነባ ለሚገኘው የማስፋፊያ ሆስፒታል ጠቀሜታው ከፍተኛ ነው ብለዋል። ሆስፒታሉ 575 ለሚሆኑ ተኝቶ ታካሚ እናቶችና ህጻናት በኦክሲጅን የተደገፈ የሕክምና አገልግሎት ለመስጠት እንደሚያግዝም ተናግረዋል። በቀን ውስጥ 200 ሲሊንደሮች መምላት መምሏት የሚያስችል ነው። ከዚህም በተጨማሪ የእናቶችና የህፃናት እዚህ በሚገነባው ሆስፒታል ለ575 አልጋዎች ቀጥታ ኦክሲጂን መስጠት የሚያስችልና በአመት እስከ 72 ሺህ ሲሊንደሮችን ማምረት ያስችለናል ማለት ነው። የኦሮሚያ ክልል ግብርና ባለስልጣን ዋና ዳይሬክተር እና የዩኒቨርሲቲው የስራ አመራር ቦርድ ሰብሳቢ ዶክተር ብርሃኑ ሌንጂሶ በበኩላቸው ዩኒቨርሲቲው የተሰጠውን ሀገራዊ ኃላፊነት ለመወጣት የሚያስችል በርካታ ተግባራት እያከናወነ ነው ብለዋል። በዛሬው እለት ተገንብቶ የተመረቀው የኦክሲጅን ማምረቻ ፋብሪካ የጤና አገልግሎቱን ለማሳለጥ የላቀ ድርሻ እንደሚኖረውም ተነግሯል። በአካባቢው ማህበረሰብ ትልቅ ጠቀሜታ ያለው እንደ ሀገርም ደግሞ አንድ ስቴፕ አንድ እርምጃ ወደፊት የወሰድን ነገር ነው። የኦክሲጅን እጥረት ብዙ ጊዜ በሀገራችን ሌታሎን በገጠሪቱ የሀገራችን ክፍል አይደለም በአዲስ አበባ ማስቸጋሪ የሚሆንበት በኦክሲጂን እጥረት በጣም ብዙ ሰዎች የሚሞቱበት፣ አሁን በዚህ ሌቪል ኦክሲጂን ማምረት መቻል የመማር ማስተማር ሂደቱን ከማሳለጥ ለዩኒቨርሲቲው ሆስፒታሎች በቂ ኦክሲጂን ከማቅረብም አርፎ የአካባቢውን ማህበረሰብ የአካባቢውን ሆስፒታሎችም ተጠቃሚ የሚያደረግ ስለሆነ በጣም ትልቅ ትልቅ ጠቀሜታ ያለው ስራ ነው። በመርሃ ግብሩ ላይ የዩኒቨርሲቲውና የሀዲያ ዞን ከፍተኛ አመራሮች ተገኝተዋል ሲል ኢዜአ ዘግቧል። ባለፉት አስር ወራት ውስጥ ከ ሁለት ነጥብ ስምንት ዘጠኝ ቢሊዮን ብር በላይ ገቢ መሰብሰብ መቻሉን የሀዲያ ዞን ገቢዎች መምሪያ አሳወቀ። ቤተልሔም ደመቀ ተጨማሪ ይዘዋለች የሀዲያ ዞን ገቢዎች መምሪያ ኃላፊ አቶ ታምራት ገዛው እንደተናገሩት በዞኑ የሚያስፈልገውን ወጪ ለመሸፈን በማለም የአካባቢው ኢኮኖሚ ከሚያመነጨው ገቢ የተለያዩ አማራጮችን ተጠቅሞ በአመቱ 5 ቢሊዮን 324 ሚሊዮን 500 ሺህ ብር በላይ ገቢ ለመሰብሰብ ታቅዶ ወደ ተግባር መገባቱን ጠቁመዋል። በዚህም ባለፉት 10 ወራት ውስጥ በመደበኛ ከታቀደው 4 ቢሊዮን 142 ሚሊዮን 72 ሺህ ብር የተሰበሰበ ሲሆን 2 ቢሊዮን 473 ሚሊዮን 7 ስልሳ አምስት ሺ ብር በማዘጋጃ ቤታዊ ከታቀደው አንድ ቢሊየን አንድ መቶ ሰማኒያ ሁለት ሚሊየን አራት መቶ ስልሳ ዘጠኝ ሺ ብር አራት መቶ አስራ ሰባት ሚሊየን ሰባት መቶ ሰማኒያ አራት ሺ ብር በድምሩ ሁለት ቢሊየን ስምንት መቶ ዘጠና አንድ ሚሊየን አምስት መቶ ሺ ብር በላይ መሰብሰብ ተችሏል ብለዋል። ይህም በአስር ወር ለመሰብሰብ ከታቀደው ስልሳ አራት በመቶ መሆኑን ጠቁሞ የተሰበሰበው ገቢ ከባለፈው አመት ተመሳሳይ ወቅት ጋር ሲነጻጸር የአራት መቶ ሚሊየን ብር በላይ ብልጫ እንዳለውም አንስተዋል። በእቅድ አፈጻጸም ወቅት የግብር ከፋዮች ግንዛቤ ማስጨበጫ ስራዎችና በተለያዩ የግብር ማሻሻያዎችን በምክር ቤቶች አጽድቆ ወደ ተግባር መግባት እንዲሁም የገቢ ሕግን ማስከበር ላይ አበረታች ስራዎች መሰራቱን አስታውሰዋል። አንዳንድ የግብር ከፋይ ተቋማት ደረሰኝ ሳይሰጡ ግብይት የሚፈጽሙ ተግባር ሊቆም እንደሚገባም ጠቅሰው፣ ቀሪ የገቢ እቅድ ለማሳካት ርብርብ እንደሚያደርጉም ተናግረዋል። በሆሳና ከተማ ሀዲያ ቴሌቪዥን ያነጋገራቸው ግብር ከፋዮች መካከል አቶ አብድላ ፊዝ ከይረዲን በተሰማሩበት በንግድ ስራ ከሽያጭ ብር አስራ አምስት በመቶ በታማኝነት ደረሰኝ በመቁረጥ ለመንግስት ገቢ እንደሚያደርጉም ጠቁሞ ለመንግስት ግብር መክፈል መልሶ ለራስ ጥቅም በመሆኑና የዜግነት ግዴታም ነው ብለዋል። በሌላ በኩል በፀጉር ስራ የተሰማራው አቶ ማሴቦ ሸሃሞ በበኩላቸው ከሚያገኙት ገቢ ግብር በአመት አስራ አንድ ሺ ብር እንደሚከፍሉ ተናግረው ከተሰማራንበት የስራ ዘርፍ ከምናገኘው ገቢ አንጻር ግብር መክፈል አስፈላጊ መሆኑንም ጠቁሟል። ተጠቅሟል ሲል ባልደረባችን አድማስ ወልዴ ዘግበዋል። ሜዳ ላይ ከመጸዳዳት ነጻ የሆኑ ቀበሊያትን ለመፍጠር በትኩረት እየተሰራ እንደሚገኝ የምዕራብ ባደዋቸው ወረዳ ጤና ጥበቃ ጽህፈት ቤት ገለጸ። ነቢይ ዮሐንስ በሀዲያ ዞን ምዕራብ ባዳዋቸ ወረዳ ቀበሌያትን ሜዳ ላይ ከመጸዳዳት ነጻ ወይም ኦዲኤፍ ማድረግ ሞዴል ቀበሌያትን ለመፍጠር ያለምም ለጤና ባለሙያዎችና ለባለድርሻ አካላት የግንዛቤ ማስጨበጫና የንቅናቄ መድረክ ተካሂዷል። የምዕራብ ባዳዋቸ ወረዳ ጤና ጥበቃ ጽህፈት ቤት ብክትል ምክትል ኃላፊም አቶ አክሊሉ ወርቁ እንደተናገሩት እንዳ እንደ ሁለት ሺ አስራ ሰባት አመተ ምህረት በወረዳው የተመረጡ አስር ቀበሌያትን ሜዳ ላይ ከመጸዳዳት የጸዳናም ሞዴል ቀበሌ እንዲሆን ከማድረግ አንጻር ዘመናዊ ሽንት ቤት ሁሉም ህብረተሰብ እንዲጠቀም በትኩረት ይሰራል ብለዋል። ይህ እቅድ እንዲሳካ ባለድርሻ አካላት ተቀናጅተው እንዲሰሩ መልእክት አስተላልፈዋል። በወረዳው የጤና ጥበቃ ጽሕፈት ቤት የኢንቫይሮንመንታልና የአካባቢ ጥበቃ ባለሙያም አቶ አልታየ ለባለድርሻ አካላት የግንዛቤ ማስጨበጫ ስልጠናን ለመስጠት የዘጠኝ ወር አፈጻጸም ባቀረቡት ወቅት እንደተናገሩት የአካባቢው ማህበረሰብ ዘመናዊ ሽንት ቤት አጠቃቀም ስርዓት ከጊዜ ወደ ጊዜ መሻሻል ማሳየቱን በመግለጽ ዘመናዊ የንጽህና መጠበቂያ ቁሳቁሶችን እንዲጠቀሙ ለማስቻል ይበልጥ ሊሰራ እንደሚገባም ተናግረዋል። በ2017 ዓ ም ከቆሻሻ ጸዱ ቀበሌ ሀይላትን ከመፍጠር አንጻር የሚከናወኑ ስራዎች በዝርዝር በማቅረብ ማብራሪያ ሰጥተዋል። የምዕራብ ባዳዋቾ ወረዳ ጤና ጥበቃ ጽህፈት ቤት ኃላፊም፣ አቶ ተስፋሁን ማርቆስ በዚህ ወቅት እንደተናገሩት ሁሉም ማህበረሰብ ሙሉ በሙሉ ሜዳ ላይ ከመጸዳዳት ነጻ የሆነ አካባቢን ለመፍጠር በሚሰራው ስራ ከራሱ ጀምሮም ሌሎች ሞዴል በመሆን ግንባር ቀደም ሚና ሊወጣ ይገባልን፣ ብለዋል። ሜዳ ላይ በመጸዳዳት ምክንያት ህብረተሰቡ በንጽህና ጉድለት ለተለያዩ በሽታዎች እንደሚጋለጥ የተናገሩት ኃላፊውም በቀጣይነት ቀጣይነት ባለው መልኩ ቀበሌያትን ሜዳ ላይ ከመጸዳዳት እና ከቆሻሻ ነጻ የሆነ ቀበሌያትን በመፍጠር እስከ ሰኔ 15 2017 ዓ.ም ምርት ድረስ ለማጠናቀቅ በትኩረት ይሰራል ብለዋል። የምዕራብ ባዳዋች ወረዳ ዋና አስተዳዳሪ ዶክተር ሙላቱ ወልዳሃና በመድረኩ ላይ ባስተላለፉት መልእክት ጤና ለሁሉም ነገር መሰረታዊና ቁልፍ ጉዳይ መሆኑን በመግለጽ ሁሉም ህብረተሰብ የአካባቢውን ንጽህና በአግባቡ በመጠበቅ ግድመ መከላከል ስራዎች ላይ የበኩሉን አስተዋጽኦ ማበርከት እንዳለበትም ተናግረዋል። እያንዳንዱ አባወራ ዘመናዊ ሽንት ቤት እንዲጠቀም ከማድረግ ባሻገር ባ አንዱ አካባቢ ያለውን ምርጥ ተሞክሮ ወደ ሌሎች በማስፋፋት ሊሰራ እንደሚገባም በአጽንኦት ተናግረዋል። የመንግስት ዋና ተጠሪናም የብልጽግና ፓርቲ ቅርንጫስ ጽሕፈት ቤት ኃላፊም አቶ ኤልያስ ኤርቃሎ እንደተናገሩት የመንገድ ዳር ሽንት ቤቶችን በስፋት በመስራት ህብረተሰቡ ዘመናዊ ሽንት ቤት እንዲጠቀም ግንዛቤ በመፍጠርና በመስራት ትኩረት ተደርጎ ሊከናወን እንደሚገባም ገልጸዋል። የመድረኩ ተሳታፊዎች በበኩላቸው ሜዳ ላይ ከመጸዳዳት ነጻ የሆኑ ሞዴል ቀበሌያትን ለመፍጠር ያላቸውን ቁርጠኝነት በመግለጽ ቀጣይ የተያዘው እቅድ እንዲሳካ በትኩረት እንዲሰሩም ተናግረዋል። በመጨረሻም በቀበሌያት ዘመናዊ ሽንት ቤት እንዲኖረው ለማስቻል የንጽህና መጠበቂያ ቁሳቁሶች ስርጭት ተደርጓል ሲል የምዕራብ ባዳዋቾ ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ዘግቧል። የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳድር አቶ አንተነ ፍቃዱ በሀዲያ ዞን ሆሳና ከተማ የ12ኛ ክፍል ተማሪዎች ለሀገር አቀፍ ፈተና የማዘጋጃ ሂደት ምልከታ አደረጉ። ምንትዋብያሱ የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳድር የማህበራዊ ክላስተር አስተባባሪ ና የትምህርት ቢሮ ኃላፊ አቶ አንተነ ፈቃዱ በሀዲያ ዞን ሆሳና ከተማ በሚገኙ ሁለተኛ ደረጃ ትምህርት ቤቶች የመማር ማስተማር ሂደት ምልከታ አድርገዋል ምክትል ርዕሰ መስተዳድሩ በሆሳና ከተማ ሁለተኛ ደረጃ ትምህርት ቤቶቹ በነበራቸው ቆይታ የ አስራ ሁለተኛ ክፍል ተማሪዎችን ለሀገር አቀፍ ፈተና የማዘጋጀት ሂደት ተመልክተው በቀሪ ጊዜያት ተማሪዎችን ለሀገር አቀፍ ፈተና በማዘጋጀት ሂደት የተማሪዎችን ስነ ልቦና በመገንባት የተሻለ ውጤት ማምጣት ላይ እንደሚጠበቅ አብራርተዋል። ወደ ኋላ የቀሩ የትምህርት አይነቶችን ይዘት አሸፋፈንና የማካካሻ ትምህርት የመስጠት ስራ በትኩረት ሊሰራ እንደሚገባም አሳስበዋል። የሀድያ ዞን ምክትል አስተዳዳሪና ትምህርት ቢሮ ኃላፊ ዶክተር በፈቃዱ ገብረሃና በመስክ ምልክታው ላይ እንዳሉት ለተማሪዎች በሚሰጠው የማካካሻ ትምህርቱ ለተባበሩ ለክልል፣ የዞን የከተማ አስተዳደር የትምህርት ባለድርሻ አካላት ምስጋና አቅርበው የመማር ማስተማሩን ሂደት በተለይም የማካካሻ ትምህርቱን ተማሪዎች ለትምህርታቸው ልዩ ትኩረት በመስጠት በአገር የሚጠበቅ ፈተና የላቀ ውጤት ለማስመዝገብ በራስ የመተማመን አቅማቸውን ማሳደግ እንዲችሉ ምክር ለግሰዋል። የውሳና ከተማ አስተዳደር ከንቲባ አቶ ዳዊት ጡምደዶ ትምህርት ለአንድ ሀገር እድገት ወሳኝ በመሆኑ ከወቅቱ ቴክኖሎጂ ጋር የሚራመድ ዜጋ ለመፍጠር የተማረ የሰው ኃይል አስፈላጊ መሆኑን በማስረዳት መንግስት የትምህርት ጥራትን በማረጋገጥ ኢትዮጵያን ወደ ከፍታ የሚያሸጋግር ትውልድ ማፍራት ላይ በትኩረት እየሰራ መሆኑን አስገንዝበዋል። ተማሪዎቹ የላቀ ውጤት ለማምጣት ጠንክረው የስነ ልቦና ዝግጅት ማድረግ እንዳለባቸውም አበክረዋል ተናግረዋል። በመስክ ምልከታው የክልሉ ትምህርት ቢሮ ምክትልና የመማር ማስተማርና ምዘና ዘርፍ ኃላፊ አቶ ማቴዎስ ማልድዮ፣ የማህበራዊ ክላስተር ኮሚኒኬሽን ዳይሬክተር አቶ ደስታ ተስፋዬ፣ የሀዲያ ዞን ምክትል አስተዳዳሪና የትምህርት መምሪያ ኃላፊ ዶክተር በፈቃዱ ገብረሃና የውሳና ከተማ አስተዳደር አስተባባሪዎች፣ የከተማው ትምህርት ጽህፈት ቤት አመራርና ባለሙያዎች፣ ሁለተኛ ደረጃ ትምህርት ቤቶች ርዕሰ መምህራንና ሌሎች ባለድርሻ አካላት ተሳትፈዋል ሲል የውሳና ከተማ አስተዳደር መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ዘግቧል። ኢትዮጵያ ቴክኖሎጂ ለሁለንተናዊ ልማት ያለውን ፋይዳ በመገንዘብ ዲጂታል መሰረተ ልማትን እያስፋፋች ነው ሲሉ የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትዕግስት ሐሚድ ገለጹ። ነቢይ ዮሐንስ ተጨማሪውን እንደሚከተሉ ያቀርብልናል። በምስራቅ አፍሪካ የመጀመሪያው የሆነውን የኢትዮ ቴክኖሎጂ ኤክስፖ ዓለም አቀፍ ኮንቬንሽን ማዕከል በይፋ ተከፍቷል። በኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትግስት አሚድ በዚህ ወቅት እንዳሉት ቴክኖሎጂ አካታች ኢኮኖሚን ለመገንባት እናም አገልግሎት አሰጣጥን ለማዘመን የማይተካሚና እንዳለው ጠቅሰዋል። ኢትዮጵያ ነባራዊ ሁኔታን በወቅቱ በመገንዘብና ቴክኖሎጂ ለሀገሩ ለንተናዊ ልማት ያለውን ፋይዳ በመረዳት ዲጂታል መሰረተ ልማትን እያስፋፋች መሆኑን አስታውቋል። ብሔራዊ ዲጂታል መታወቂያ፣ የአምስት ሚሊዮን ኮደርስ ስልጠና፣ ኢኖቬቲቭ እንዲሁም የመንግስት አገልግሎቶች ወደ ዲጂታል የሚያ የሚያስገባበት ስራ እየተከናወነ እንደሚገኝም አንስተዋል። የሳይበር ደህንነትን ለማረጋገጥ የሚያስችሉ ቁልፍ የዲጂታል መሰረተ ልማት መገንበታቸውን ያነሱት ዋና ዳይሬክተሯም ይህ የዜጎች ደህንነትን በመጠበቅ የአካባቢ መኖር መብታቸውን የሚያረጋግጥ ነው ብለዋል። ኤክስፖ እንደ ሀገር ብሎም እንደ አህጉር ቴክኖሎጂ ማዕከል አድርገው የተሰሩ ስራዎች የእድገት ደረጃውን በተመለከተም የሚመክርበትና የፖሊሲ ግብዓት የሆኑ ምክር ሀሳቦችን የሚፈልቅበት ነው ብለዋል። እንደምታቁት የተለያዩ የኮሪደር ልማቶች ቀርጻ እየሰራች ነው። እነኚህ የኮሪደር ልማቶች ኮሪደርን ከማስዋ ኢኮሲስተሙን ከማዘመን በበለጠ ለማህበረሰቡ ምቹ የሆነ ደህንነቱ በተለይ ሴፍ ሲቲ የምንለው ኮንሰርት የተረጋገጠበት እንዲሆን የተለያዩ አጋር አካላት የሚመክሩበት የስማርት ሲቲ አጀንዳን የሚዘና ፖሊሲ ሜከርስ አሉ። እነዚህ ውስጥ በኮንቲነንት ዋይዝ እንዲሁም ዓለም አቀፍ ደረጃ ቴክኖሎጂ ወዴት እየሄደ ነው የሚለውን መጻኢ ጉዳይ የምንመክርበት ኮንፈረንስ ነው ማለት ነው። እንደ ሀገር የጀመርነው የዲጂታል ትራንስፎርሜሽን ጉዞ አለ። በዚህ ጉዟችን የያዝናቸው እቅዶች አሉን። በተለይ አይሲቲ መሪ ሆኖ ለሁሉም ኢኮሲስተም እንዲያገለግል ከማድረግ አንጻር ይህ ኤክስፖ አይነተኛ ሚና ይኖረዋል ብለን እናስባለን። አስተዳደሩ የሳይበር ደህንነት ላይ ለህብረተሰቡ ግንዛቤ ከመፍጠር ባለፈም ቁልፍ መሰረተ ልማት ተቋማትን ዘመኑ ባፈራቸው ቴክኖሎጂዎች በመታገዝ ጥበቃ እያደረገ መሆኑን ተናግረዋል። ዲጂታል ትራንስፎርሜሽን ጉዞን ይዞ እንደሚሰራ ሀገር ቴክኖሎጂ ሁላችንም መዳፍ ላይ ነው ያለው። ስለዚህ ይሄ ጥንቃቄ የሚፈልግ የሳይበር ሃይጅንን የሚፈልግም ነው። እነኚህ እንግዲህ በአብዛኛው ቴክኖሎጂን በመታጠቅ ብቻ የምናቆማቸው አይደሉም። ስለዚህ ማህበረሰቡ፣ ወጣቶች፣ ታዳጊዎች ስለ ሳይበር ያላቸውን ግንዛቤ ማሳደግ፣ አዌርነስ ፕሮግራሞችን መቅረጽ፣ እንዲሁም በተለይ ሁሉም ሰው ቴክኖሎጂን ሲጠቀም ኃላፊነት በተሞላው መልኩ እንዲያደርግ ማድረግ ነው። እነኚህ በንቃተ ህሊና የምናዳብረው እንዳለ ሆኖ እኛ ደግሞ እንደ ኢንፎርሜሽን መረብ ደህንነት አስተዳደር የሳይበር ደህንነትን በተለይ ቁልፍ ተቋማትን ቁልፍ የሕዝብና የመንግስት መሰረተ ልማትን ለሚጠብቅ ተቋም የራሳችን 247 የሚሰራ ኢትዮሰርት የምንለው የሳይበር ኢመርጀንሲ እና ሪስፖንስ ቲም አለን። የራሳችንን ቴክኖሎጂዎች ተጠቅመን ምን እየተከናወነ ነው እንደ አለምም ሎካል የሚያሉ ጉዳዮችን የምንዳስስበት የተባበሩት አረብ ኤሚሬቶች ሳይበር ደህንነት ካውንስል ሊቀመንበር ዶክተር መሐመድ አልኳቲ በበኩላቸው ቴክኖሎጂ አለምን የመቀየር ትልቅ አቅም እንዳለው አስተዋል። የሳይበር ደህንነትን ማረጋገጥ ብሔራዊ ደህንነትና ሉዓላዊነትን ማረጋገጥ መሆኑን ጠቅሰው በዚህ ላይ ሀገራት በትኩረት ሊሰሩ ይገባልን ብለዋል። ከቴክኖሎጂ እድገት ጋር ተያይዞ የሚከሰቱ የሳይበር ደህንነት ስጋቶችን ለመቀነስ ትብብር ማጠናከር፣ ተለዋዋጭ ሳይበር ደህንነት ስጋትን ታሳቢ ያደረገ አቅም መገንባት ወሳኝ እንደሆነም ጠቁሟል። የቴክኖሎጂ ኤክስፖ እስከ ግንቦት 12017 ዓ.ም ድረስ እንደሚቆይ ገልጸው የበርካታ ሀገራት ግዙፍ ቴክኖሎጂ ኩባንያዎችን ከ10000 በላይ ተሳታፊዎችን አንድ ላይ አገናኝቷል። ኤክስፖ ከፍተኛ ተቀባይነትና እውቅና ያላቸው ከመቶ በላይ የሀገር ውስጥና የውጭ ቴክኖሎጂ አቅራቢዎች ምርትና አገልግሎታቸውን ማስተዋወቅ ጀምሯል ሲል ኢዚያ ዘግቧል።